ሰብስክራይብ በማድረግ ቤተሰብ ይሁኑ ዱንያ ያለ ፈተና የሚሆን ምንም አይነት ነገር የለም በተለይ ሙስሊም ሆነን እምነታችንን ሙስሊም ነው ካለን በአላህ ካመንን በቁርአን ካመንን የነቢ ስለ ላ ስለምን መንገድ እንከተላለን ካለን ይኸው እየተነገረ ነው ፈኢነ ማዕል እስር ዩስራ ኢነ ማዕል እስር ዩስራ ገና ከወዲሁ ሬዲን ሁን እየተባለ ነው ሁሉ ነገሮች አልጋ ባልጋ አይደሉም ሁሉ ነገሮች የተመቻቹ አይደሉም

ጠረጠሩን አዩትረኩ እንዲሁ ዝም ብሎ የሚተዉ ይመስላችኋል አየቁሉ አመና በአንደበታቸው አምነናል ብቻ ስላሉ የሚተዉ ይመስላችኋል ወሁምላ ዩፍተኑን ፈተና የሚባል ነገር አይመጣባቸውም ወሁምላ ዩፍተኑን ስራው ቃሉ ፈተነ ነው ፈተነ ቢሎት አልዓረቢያ እሳት ምንድን ነው ወርቅ በእሳት ውስጥ ገብቶ ከሚፈተነው የበለጠ የእናንተም እምነት ይፈተናል ማለት ከዛ በበለጠ ይፈተናል ወርቅ ወርቅነቱ በእሳት ተፈተኑ እንደሚረጋገጠው ሁሉ የእናንተ በእውነት በተውሂድ ማመናችሁ ከዛ በበለጠ ይፈተናል። ፈተና ግድ ነው። ወለቀድ ፈተነ ለዚነ ሚን ቀብሊኩም ወለያዕለመና አላሁ አላህ ያውቅ ዘንዳ ይለይ ዘንዳ አማኞችንና ካህዶችን ለመነጠል በእርግጥም አላህ ከእናንተ በፊት የነበሩ ሕዝቦችንም ፈትኗል። ምናልባት ተምሳሌት ከፈለጋችሁ ወደኋላ ታሪክን ተመልሳችሁ ተመልከቱ። ስለዚህም ወለቀድ ፈተንነ እለዚነ ሚን ቀብሊኩም፣ ከእናንተ በስተፊት የነበሩ ህዝቦችን እንዲሁም ፈትነናል። ኢላ ፈተና የማይቀርም። መታመን ሊመጣ ይችላል፣ ድህነት ሊመጣ ይችላል፣ ልጅ ማጣት ሊመጣ ይችላል። ብዙ በሕይወታችን ውስጥ ችግሮች ሊመጡ ይችላሉ። ዱንያ ራሷ ይዛ የምትመጣው ፈተና አለ። ነገር ግን ነገር ግን ሁለት ነገሮችን በልቦናችን ውስጥ ማኖር አለብን። አንደኛ ፈኢነ ማዕል ኡስሪ ዩስራ ሁሉ ጊዜ ከችግር በኋላ ምቾት እንዳለ ማረጋገጥ መቻል አለብን። ሁሌ ታሞ አይቀርም አንድ ቀን ቆሞ ሊሄድ ይችላል። ሁሌ ማጣት አይኖርም አንድ ቀን ማግኘት ይኖራል። ሁሌ ሀዘን ውስጥ መሆን አይደለም አንድ ቀን ደስታ ሊመጣ ይችላል። ልጃተው ባለ ባለ ትዳሮች አላህን ይለምኑ ይሆናል ነገር ግን ከአላህ ተስፋ መቁረጥ የለባቸውም። አንድ ቀን አላህ ልጅ ሊሰጣቸው ይችላል። ትዳርን የሚፈልጉ ብዙ ወንድሞችና እህቶች ይኖራሉ። ተወከል አለ አላህ። በአላህ ላይ ተመኩ። በአላህ ላይ የተመካ አላህን የእውነት ያናገረ ለእኔ የሰጠኝ ነገር አላህ መልካም ነው። አሁን ያለሁበት ነገር መልካም ነው። ለእኔ መልካም ነገር አዘጋጅቶልኛል። ለእኔ እንደ አንድ ፈተና ነው ይህን የሰጠኝ። ትዳርን እፈልገዋለሁኝ ግን እስከዛሬ አልተሳካልኝም። ፈኢነ ማዕልኡስር ይስራ ኢነ ማዕልኡስር ይስራ ችግር በኋላ ነው ምቾት ያለው። እንደውም አንድ ነገር ፈልገው ሳታገኘው ቀርቶ ስታገኘው የእውነት ትርጉም ትሰጠዋለህ፣ ዋጋ ይኖረዋል፣ በህይወት ውስጥ የእውነት ዋጋ ይኖረዋል። ስለዚህ ህይወት ብዙ ነገሮች አሏት። ቁርአን በሚደንቀኝ ሁኔታ ሱረቱ ተጋቡን ማዕራፍ 64 ቁጥር 11 ላይ ማ አሳበኩ ሚን ሙሲበቲን ኢላ ቢኢዝኒላህ ማንኛውም ሙሲባ እናንተን ኳ አልገጠማችሁም ከአላህ ዘንድ አስቀድሞ ካልኩሌት የተደረገላችሁ ቢሆን እንጂ። ወመዩእሚን ቢላህ በአላህ ግን የእውነት የሚያምን ይላል። ያመጣውን ሙሲባ ከአላህ ዘንድ ነው የመጣው። አላህ በዚህ ሙሲባ ውስጥ ለእኔ ጥበብ አለው። በዚህ ሙሲባ ውስጥ አማይታየኝ እኔ ማላቆ ግን አላህ የሚያውቀው ወላሁ ያዕለሙ ወአንቱም ላተዕለሙን አላህ ነው የሚያውቀው ብሎ የሆነ ጥበብ ብሎ የተቀበለ ለዚህ ሰው ምን ገንዘብ ሚደንቅ ነገር ቀልበው ልቡን

አንዳንድ ጊዜ ሰዎች ሱብሃንአላህ፣ ከባድ ችግር ውስጥ ሆነው ወንድሞቼ እህቶች፣ ጠጋ ብለህ ስታናግራቸው ምንም ችግር ያለባቸው አይመስል። ምንም ሲያወሩ በአላህ ላይ ያላቸው ተወኩል፣ ሲያናግሩ ስለ አላህ የሚነግሩ፣ በዛ ችግር ውስጥ ሆኖ ስለ አላህ ማንነት ፈኢነ ማዕል ስሪ ዩስራ ይነግሩሃል። የህዲ ቀልበው ማለት ይሄ ነው። የእውነት ልቡ እየተመራ ነው። ህይወትን እንደቀላል አድርገን አንመልከተው ወንድሞቼ እህቶች። አንድ ችግር ሲመጣብን አላህ ምን አድርጌው ነው

ወደ ሰማይ አስተዋለች፣ ወደ ልጇን ማየች፣ ወደ ባሏን ተመለከተች። ይሄ አላህ የወሰነብን ነገር ነው ወይ? ሃዳ ቀድሩላ አምሩ ላህ አላህ ነው ያዘዘ። አላሁ አመረከ ቢ ሃዳ ያ ኢብራሂም፣ ይህንን ስራ ብሎ ያዘዘ አላህ ነው። ቃለ ንዕም። አዋላት እኛን በበረሃ ላይ እንድትተወን ከልጄ ጋር ውሃበር የለበት እንድትተወን አላህ ነው ያዘዘ። ቃለ ንዕም

እስከ ዛሬ ድረስ ምድሪቷ የምታፈልቀ ውሃ በዚህ ኢማኗ መሰረት ነው። ስብሓናላ በዚች እምነቷ መሰረት እስከ ዛሬ ድረስ ዘምዘምን እኛ እንጠጣለን። ኢማን ማለት ይሄ ነው። ከችግር በኋላ ምቾት። ህይወት በእንደዚ ዓይነት አጥር የተሞላች ነው። ሁሌ ከአንድ እርከን ወደ ሌላ እርከን መሸጋገራችን ነው። ለተርከቡና ጠበቃን አይን ጠበቅ ሕይወት ይችናል